ሰይጣን ሊሆን አይችልም። ነጮች የጻፉት ነው። ማመን የለም። ኢየሱስ ተቃዋሚ ምናምን። ኢየሱስን ምን አቅም ኖሮት የሚቃወም? በመጀመሪያ ደረጃ የኢትዮጵያ ህዝብ፣ የአማራ ህዝብ አልገባው። የኢየሱስ ተቃዋሚ ይነሳለ? ምን አቅም አለው? ኢየሱስን የመቃወም ሀይል አለው? እስኪ ፈረንጆችን ጠይቁ። ኢየሱስ እኮ አልፋና ኦሜጋ ፈጣሪ ነው ይላል መጽሐፍ ቅዱስ። በፍታ በትንፋሽ በፍታ አንድ አለምን ያጠፋል ይላል። በማይክሮሰከንድ አለምን የሚያጠፋ አምላክ ከሆነ ኢየሱስን ለመቃወም ለምን ይነሳል? ይ

ሶፊነው ሶፊያ የምትለው ሰው እየተሳደበ እኔ ምን አገባኝ እንጂ እኔ ፓስተር ማኛው ለእኔ ሊጸልይልኝ ቀርቶ ለራሱ ኑሮም መጸለይ አልቻለም። ስለዚህ ፓስተር ማኛው ጥሩ ነው፣ ያዝከው መንገድ ያዋጣል፣ ቢዝነሱ እሱ ላይ ጥሩ ጥሩ እየሄድክ ነው፣ እኔም ነግሬ ያለው። ስለዚህ ለእኔ ከመጸለይ በፊት እባክህ ለራስህ ጸልይ፣ ከኢኮኖሚ ጥገኝነት ውጣ፣ አንበሳ ታስወርድ፣ ሰርተህ ብላ። ኢንሾርት፣ ሰላም ጤና ይስጥልኝ። በዓለም ላይ ያላችሁ ውድ የሞጣ ቅራኒዮ የፖለቲካል ሳታየር ሾው ተከታታዮች እንኳን ደህና መጣችሁ። ሉክማን ሰላም ሰላም፣ መውጣ አመሰግናለሁ። ሰላም ብያለሁ፣ ጤና ይስጥልኝ። ወንድማችን እንኳን ደህና መጣ። ማይኩ ለቅቄያለሁ፣ አመሰግናለሁ። ያው እንግዲህ ትንሽ ረዘም ያለ ያለ ጊዜ ሆኖናል ከተገናኘን፣ እኔ እናንተ እንግዲህ በዚህ በተለያየንበት ታይሚንግ እንግዲህ ብዙ ነገር አይተናል። አንዳንዶቹ እንደ ቫምፓየር እንደ አቢባ ሲለወጡ አይተናል። እንደ ዮኒ ማኛው ደግሞ እስስት ባህሪ የሆነ አይተናል። እንግዲህ ገንዘብ የማይሰራው ነገር የለም። አሁን እኮ አስቸጋሪ ጥያቄ እኮ ነው። በቆሎ እና የተቀቀለ ድንች እየበላ ሀያ ሺህ ዶላር እሰጥሃለሁ ና ጴንጤውን ቢባል አንድ ሰው ከባድ ፈተና እኮ ነው። ይሄ ሁላ ብር እሰጥሃለሁ የሚባል አንድ ሰው ከባድ ፈተና ነው። ስለዚህ እነዚህ እነዚህ ነገሮች መጀመሪያ ጉዳዩን መረዳት ማለት ትናንትና እኔን ብልጽግና እያሉኝ የነበሩ ሰዎች መረዳት መጠየቅ አለበት። ሰው ጉዳዩን የሰማው አሁን ሞጣ፣ እኔም የሚመቸኝ የሆነ ነገር ከሰማ ይጠይቃል፣ እንዴት ለምን ብሎ ይሄን ነው እንግዲህ ኢሉሚናቲ የሚሉት ማሰብን ማስተንተንን መጠየቅን ፈጣሪን መጠየቅን ሰዎችን መጠየቅን የተደረጉ ነገሮችን ኢንቨስቲጌት ማድረግ እንዴት ነው ኢሉሚናቲነት የሚሆን ነው ስለዚህ በመጀመሪያ ጉዳዩን ሰው ሲረዳው ለቀጣዩ ነገር እንደርሳለማ መጀመሪያ ማሰብ መቻል ራሱ አሁን እኔ ትምህርት ቤት አያስፈልገንም ይላሉ ለምን የተማረ ሰው ገዳይ ሊሆን አይችልም። ቢያንስ ቢያንስ እንኳን ማለት ዲግሪ ጨርሶ የወጣ ሰው ጨካኝ ሆኖ ሴቶችን ሊያሰቃይ አይችልም። መማር ማለት ይሄ ነው። አሁን ይሄ ትምህርት እኛ ነበረን፣ አያስፈልገንም ነበረ። ከዛም የበለጠ ትልቅ እስካሁን ሳይንስ አሁን ደረስንበት እያለ እየተመጸደቀ ያለውን ነገር እኛ ድሮ እናረገው ነበር። ወደ ታይም ወደ ፊት መሄድ ወደ ኋላ መሄድ ኢትዮጵያ ውስጥ ድሮ ይደረግ ነበር። ቴሌፖርት ማድረግ ይደረግ ነበር፣ ግን እነሱ ስላመጡት ነው። እኛ የራሳችን ትምህርት ቤት ነበረን። አሁን እሱን የማትፋት ስራ ነው። አሁን እኛ ጋር ያሉትም ከኛ በተቃራኒ ያሉትም ጠላቶቻችን ናቸው አሁን የሃይማኖት ተቋማት ኢትዮጵያ ውስጥ ያሉት የሃይማኖት ተቋማት፣ እንግዲህ እኔ ስለ እስልምናው መናገር እችላለሁ። እዚህ ጋር አሁን ዚስ ታይም በየመስጊዶቹ ጥላል። የአዲሱ መጅሊስ አዲስ አበባ ውስጥ ያሉትን መስጊድ የመቆጣጠር ስራ እየሰራ ነው። ይህን ህዝቡ ያውቃል፣ እየተቃወመ ነው። ስለዚህ ሃይማኖት ላይ ይህን ሁላ ካልተረዳ ሰው ሊጠይቅ አይችልም። ካልጠየቀ፣ ካልነቃ ሊጠይቅ አይችልም። ስለዚህ መንቃት አለበት፣ ማሰብ መጀመር አለበት። ህዝቡ እንዴት ብሎ መጠየቅ መቻል አለበት። ማን ነው ኢትዮጵያ ያደረገን? እንዴት ነው ኢትዮጵያ ነው ብሎ መጠየቅ መቻል አለ። የተሰጠውን እየተቀበለ የሚኖር ከሆነ ነገ ደግሞ ተገልብጦ የሆኑ የማኛ ሙስሊም ሊሆን ይችላል። አመሰግናለሁ። በጣም እናመሰግናለን። ሉቅማን ባይዞ፣ ሉቅማን የሉቅማን ዘ ኢትዮጵያ መጽሐፍት ደራሲ ነው። እናመሰግናለን። ወሎ ቤት አማራ፣ ሰላም። ቀጥል ቀጥል፣ ወንድምህን ቤት አማራ እሺ አመሰግናለሁ። ያው ጥቅም ስለሌለው ያው ቃለ መልሱን ለማዳመጥ ነው እና ወንድማችን ሞጣ እንዳለው ወይም ደግሞ ከላይ ወንድማችን ሲለው ነበር፣ አንተ ብቻ እስካሁን በሀሳብህ አንድ ውነህ አለ እስከ ዛሬ ድረስ ምንም መለዋወጥ የለብህም ብሎታል። እውነት ነው። እነ አቡፋኖ ማንነታቸውን ደብቀው አማራ ማራ አማራ አለና ሀዛ ሸቀለብና አሁን ኦሮሚያ ክልል ላይ ካምፓኒ ከፍታለሁ እያለ የሚደራደር ተቀይሮ እያየ ነው ነው አንዳንዶቻችንም አንዳንዶቻቸውም አሁን የምትከተሉት አለ መስተካከል ያለብን አሁን በእነ እንደውም ምናልባት አጀንዳችሁ እንዳልቀይር እንጂ በእኔ በማን ስም ስሙ ጆከር ነው፣ ማነው የሚባለው የባሰ አማራውን ተሳዳቢ አደረገን። እኛ ባህላችን ያልሆነውን ተሳዳቢ ነው እንድንባላ እኛ ኔ አማራ እኔ እንደዚህ አይነት አውርዶ ሰውን ሲሳደብ አላየቅም፣ ሶ እንደዛ አደረገን። አሁን በወንድማችንም ያው እንግዲህ ቢዝነስ ነው አሁን ሞጣ ቤተሰብ አለው ልጆች አሉት ሚስት አለው ያስተዳድራል በትርፍ ጊዜ እዚህ መጥቶ የአማራውን ህዝብ ምቃ እያለ ሳፖርት ያደረገናል እኛን በሀሳብ ማለት ነው በትርፍ ጊዜው ደግሞ ቤተሰቡን የሚያስተዳድርበት የራሱ የሆነ ስራ አለው ይነግረናል ሁሌ ስራ ሰርቼ ነው ቤተሰብ የሚያስተዳድረው ይለናል ቅድም በይወኒ ላይ ሲነሳ የነበረው ይወኒ ስራው ነው በቃ ሌላ ስራ የለውም ከዚህ ላይፍ ላይ ቁጭ ብሎ በሃይማኖት ወደዛም ወደዚህ እያለ ህይወቱን ላይፉን ይኖራል ስለዚህ እሱ ላይፉን ነው እያካሄደ ያለው ማለት ነው ስለማይሰራ ስለዚህ ሁላችን ማወቅ ያለብንና ይሄን ነው። በጣም አመሰግናለሁ። ያው ወደ ጤና ጣቢያ ባለመሄዴ፣ ወደ ጤና ጣቢያ ክትትል ባለማድረጌ ከቤት ለወልድ አመጭ ሲሉኝ ልጁ ከሆዴ ሙቶ ነበረ። ከዛ በኋላ ለሶስት ቀን እንዳማጥኩኝ በእጃቸው ጎተው ሲያወጡት ሽንቴም ሰገራይም አለመቆጣጠር ችያለሁኝ። ከዛም በኋላ ሀምሌን ፊስቱላ ሆስፒታል አዲስ አበባ መጣሁኝ። ያው ሰገራዬን ሁሉም ሰው ይስማ፣ ቀጥ እስኪ ሰገራዬን በኖርማን ድኝ ያለው፣ ሽንቴን ግን መዳን ስላልቻለ በጎኔ ነው የምጠቀመው። ብዙ ጊዜ ሰርጀሪዎችን አድርግ ያለው አልተቻለም፣ መዳን አልቻለም። እና ፊስቱላ ካጋጠመኝ በኋላ ደግሞ የአይምሮ እድገት ውስንነት ያለበት ልጅ ወልጄ ነበረ ለስምንት አመት ይዣዋለሁ፣ ግን የዛሬ ሁለት አመት አርፎብኛል። ያ ማለት እኔ አካል ጉዳተኛ ነኝ ብዬ ስራ አልፈታሁም። በቁልት እያዞርኩ ነው የምሰራው። እኔ ባለ እድሜ ጋ ብቻ በየክፍለ ሀገሩ አልቀረም። እህቶቻችን ጤና ጣቢያ ሄደው ባለመውለዳቸው ፊስቱላ እያጋጠማቸው ነው። በሞት እያጣናቸው ነው። ብዙ ነገር እየሆነ ስለሆነ እኔ ወጣሁት። ለዛ ነው ማለት የተሻለ ስራ እየሰራው ባስተምር ደስ ይለኛል። የት ሀገር ነው የተወለድሽው? ሰቆጣ። ደህና። አንድ ወርቅ የሚባል ሀገር ሰቆጣ። የአገው ልጅ ነሽ? አማራ። አዎ። ደህና ነው የተወለድኩት ዳሃን አንድ ወርቅ ያገው ልጅ ነው። በጣም ጥሩ። ያጋቡሽ ስለዚህ ህግሽን የወሰደው በ13 ዓመት ነው። በ13 ዓመት ነው እና ሶስት ዓመት 16 ዓመት ሶስት ዓመት ሙሉ ለምን አብረሽ ተቀመጥሽ? ያ በቤተሰብ ጫና ነው የቆየውት ማለት ብዙ ጫና ነበረብኝ። አልፈልግም እያልኩኝ ግን እዛ ጋር ቤተሰብ ተዳሪ ዘህ እንዴት ኖር እንጂ እንዲማሩ አይፈልጉም። ገጠር ነው፣ በጣም በረሃ ነው የኛ። ብዙ አልፈልግም ብዬ ብዙ ትም ብዬ ነበር። ግን ከዛ በኋላ ፊስቶላ ከደረሰ ቢ በኋላ ግን ትምህርት ለመማር ሞክር ነበረ። ሽንቴን መቆጣጠር ስለማልችል ያው ብዙ ሰው ያገለኝ ነበር። እሱን ትቼ ከቤት ቁጭ ስል ደግሞ ያው ማግባታችልም አችልም ባንዮ ሽንትሽን መቆጣጠር እስከማች ድረስ ሀገራሽን እንዴት ነው ይሄ ሰው ነው። በወሊድ ነው ያለ እድሜ ጋብቻ ነው ያገባው። ከዛም በኋላ ወሊድ እና ሰው አይገናኙ። አንቺ በ13 አመትሽ ግብረ ስጋ ግንኙነት ሲያደርግ በ16 አመትሽ። የዚህ ሁሉ ችግሩ አቅም ማጣት ነው። ያ ባልሽ ስንት ስንት አመቱ ነበር ባልሽ? እኔ በዛ ሰዓት ስንት አመት እንደሆነ አላውቅም። ግንላውዛሉና ባልሽን አታውቂ? እድሜውን አላውቅም ማለት እድሜውን አላውቀውም። አባትሽ ማን ይባላሉ? ስማቸው የኔ ደስው ኃይሌ። እናትሽስ? መሰረት ንጉሴ ትባላለች። ንጉሴ አገዎች፣ አማራዎች ናቸው። ግን አገውኛ አንችልም። የኛ ወረዳ ደህና እንደወርቅ ይባላል። አገውኛ አንችልም፣ አማርኛ ነው የምንችለው። አማራዎች ናቸው፣ አማርኛ ነው የምንችለው። በጣም ጥሩ። ስለዚህ አሁን ምንድን ነው ችግርሽ? የሽንት መቆጣጠር ነው ነው ያልሽ? ችግሬ የሽንት ፉኛዬ፣ ያው ብዙ ጊዜ ሰርጀሪዎችን ተሰርቻለሁኝ እምቢ ስላለ ብዙ ጉዳት ነው የደረሰብኝ። ፊስጋር ይገናኛል፣ ፊስቱ አዎ፣ በወሊድ እንድንረዳሽ ነው የምትፈልጊ? አሁን አንቺን እውነተኛ መሆንሽን ማረጋገጥ ያስፈልጋል። ሰነት ምርት የሰጠው በቪዲዮ ግቢ። እሺ ሞዳት ኦኬ ኦኬ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እና ሽንቴን የሚሸና ማለት ምንድን ነው? በቱቦ ነው። አዎ ባግ ይባላል። ብዙ ጊዜ ሰርጀሪዎችን ስላደረኩኝ መዳን ስላልቻለ በጎኔ ነው ሰርጀሪ ተሰርቶልኝ በጎኔ የምጠቀመው። ሐምሊን ፊስቱላ ሆስፒታል በነፃ ነው ያከመኝ። ባቡን በነፃ ነው የሚሰጠኝ ያው ብዙ እንዲድን ጥረት ተደርጓል። ግን ከባድ ጉዳት ስለ የት ነው የታከምሽው? ፊስቱላ በትክክል በኖርማንድ ነው። ወደ ቤተሰብ የሚመለሱ አሉ። በኖርማንድ መዳን ይችላል። ግን የኔ ደግሞ ከባድ ጉዳት ስለሆነ ብዙ ሰርጀሪዎችን አድርጊያለሁኝ። ያው መዳን ስላልቻለ ግን በታች ከሚፈስ ተብሎ አማራጭ ተደርጎልኝ በጎኔ ነው የምጠቀመው። ባለፈው ቫይራል የወጣ ቪዲዮ ነበረ። በዛኛው የተዘጋብኝ አካውንት አለ በሱሳሳይ ተዘጋብኝ። በአጉነ ጉን ያለውን እያሳየሁ ስለነበረ ያው እንትን አሉብኝ፣ ዘጉብኝ። ቴሌግራም ሌላ የሰውነትሽን የሴት አካልሽን ሳታሳይ በትንሹ እዚህ ጋር አንቺን ፊትሽን የሚያሳይ አድርገሽ ከታች ልብስ በደንብ ለብሰሽ የሆነ የሚያሳይ አድርገሽ ፎቶ በእኛ ቴሌግራም ቻናል ላይ ታስቀምጫለሽ መልክሽን የሚያሳይ ወይ ደግሞ ቪዲዮ ባቸው ፣ ግን ሌላ አካልሽን አታስብ።